ጾም መንግስተ ሰማያት አያስገባም አሉኝ፣ ብለውኛል። አሁን እስኪ አስረዱኝ። ጾም መንግስተ ሰማያት አያስገባም፣ ምን ያስገባል? ያስገባል የሚል ጥቅስ ብታመጣልኝ ደስ ይለኛል። እኔ እድሜ ልኬን ስፈልግ ብኖር ይህን ጥቅስ መጽሐፍ ቅዱስ ውስጥ አላገኘውም። ስለማላገኘው አልፈልገው ጥቅስ ውስጥ መጽሐፍ ቅዱስ ውስጥ ምክንያቱም እዚህ በፊት የጾምን ዓላማ ለምንና እንዴት እንደሆነ ብቻዬን ቤት ዘግቼ ሳጣና የተረዳሁት ነገር ስላለ ጾም ራሱ ኢየሱስ ክርስቶስም ሆነ በብሉይ ኪዳን የነበሩ አባቶች ስለ ጾም ሲናገሩ ሲጾሙ ምድራዊ ከሆነ አደጋና ፈተና ከተከበቡበት ነገር ነፃ ሊወጡ ነው እንጂ መንግስተ ሰማያት ለመግቢያ ጾምን የተጠቀመ አንድም የእግዚአብሔር ሰው የለም። የእግዚአብሔር መንግስት በምድር ማግኘት የምንችለው በኢየሱስ ክርስቶስ በማመን እሺ። ክብራና ክብራት እየሰማችሁ ነው፣ የሚለውን እንግዲህ ክብራን ክብራት ሁላችሁም እንደምትሰሙት ጾም መንግስተ ሰማያት አያስገባም ነው። ቀጥታ ቃሉን እየተናገረ ያለው ጾም መንግስተ ሰማያት አያስገባም ነው። ጾም መንግስተ ሰማያት ያስገባል የሚል መጽሐፍ ቅዱስም እፈልጊ ያለው ወጥቻለው፣ ወርጃለው፣ እድሜ ልኬን እፈልጊ ያለው አላገኘውም። ቤት ዘግቼ መርመር ያለው አላገኘውም ነው የሚለው። ለነገሩ መንፈስ ቅዱስ ያደረበት ሰው ነው ቤት ዘግቶ መመርመር። ከባዶ ቤት ገብቶ ቢመረምሩት ምን የሚገኝ ነገር አለ? ምንም የሚገኝ ነገር የለም። ለምን? ባዶ ቤት ነዋ፣ ምንም የሌለው እንደ አንድ ሰው ዳንኪራ ገብቶ ጭፈራ ውስጥ ገብቶ ከሚጨፈርበት አብሮ ከመጨፈር በቀር ሌላ እኮ የሚያገኘው ነገር የለም። ስለ እግዚአብሔር እውቀት የሚያገኘው የለም። የዘግቶ መረመር አልመረመረም፣ መንፈስ ቅዱስ ስለ ተለየው እሱ ላይ ያገኘው ይችላል። ለነገሩ ግን መጽሐፍ ቅዱስ በጠቅላላ የሚናገሩት ስለ ጾም፣ ስለ ንሳ ስለ ይናገራሉ። የሰው ልጅ በጾም ንሳ፣ በጾም ኃጢአቱን ማስተሰረይ እንዳለበት ኃጢአት ከተሰራ ደግሞ የመንግስተ ሰማያት ሰው መሆን እንዳለበት መጻሕፍት እየተናገሩ ለነገሩ እንደው መጀመሪያ የመጀመሪያ መረጃችን አዳም ነው። እንዳብነት የምናነሳው አዳም ነው ኦሪት ዘፍጥረት ምዕራፍ 2 16 እስከ 18 ብታነቡት ታገኙታላችሁ። እዚህ ጋር ምንድን ነው የሚለው? የተመዳይ እግዚአብሔር አዳምን እጸበለስን ስለ አትብላ ብሎታል። አትብላ ሲለው እጸበለስን ምን እያስተማረው ነው ሲባል ቀጥታ ጾም መጾም እንዳለበት ከዚያ ደግሞ ትእዛዝ ማክበር እንዳለበት ነው እያስተማረ ያለው። ስለዚህ አዳም ግን የታዘዘውን አላደረገም፣ አልጦመም። ካልጦመ ምን መጣበት? የት ወጣ? ከገነት ወጣ፣ ልጅነትን አጣ፣ ከእግዚአብሔር ተለየ፣ በቃ ይህን ያመጣበት ምንድን ነው? ጦም በመሻሩ ማለት ነው። ዛራ ጦም ባይሽር ኑሮ የገነት ሰው አልነበረም እሱ የት ነበር መኖሪያው? ገነት ነበር። ልጅነትን የማያጣም ማያጣም ከእግዚአብሔር የማይለይም ነበር። ስለዚህ ጦም በመሻሩ ከገነት ወጥቷል፣ ከእግዚአብሔር ተለይቷል ማለት ነው። ይሄ አንደኛ፣ ቅድሚያ በጦም መንግሥተ ሰማያት ገነት መግባት እንዳለብን የሚያስረዳ መጀመሪያ ቃሉ ይሄ ነው። የመጀመሪያው ማለት ነው። ከዚያ በኋላ ስለ ጾም ብዙ ተብሏል፣ ብዙ ተነግረዋል። ያው በጾም እኔ እንግዲህ ብዙዎች ነው ሙሴን በጾም ምን ያህል ጥቅም እንዳለው ማለት ነው። እሱ እየተናገረ ያለው በብሉያትም ነው ያለው መሰል እንደዚያ ምን አለ ያው ከስጋዊ ቅስፈት እንጂ የሚድኑት በነፍስ አይደለም። እርግጥ በዚያን ሰዓት ነፍስ ድነት የለም አሁን ሰው እያለ ከስጋዊ መቅሰፍት ብቻ ነው የሚለው። ግን ጾም ስንት ስራ እንደሰራላቸው አልተረዳውም። ምሳሌ ሙሴን ስናይ ሙሴ ዘጸአት ተመልከቱት። ዘጸአት አለ 24 12 እሱ ስትመለከቱት እስከ 28 ማለት ነው። ዘጸአት 24 ምዕራፍ ላይ ምንድነው ነው ሙሴ ወደ የት ሄደ? ነው ወደ ደብረ ሲና ሄደ። በደብረ ሲና ምን አደረገ? አርባ ማልት አርባ ሌሊት ጦመ። ከዚያ በኋላ ማን ተቀበለ? ታቦተ ጽዮን አስሩን ቃላትን ሕግጋትን ኦሪትን ተቀበለ፣ በጠቅላላ ማለት ነው። ይሄ በምን የመጣ ነው? በጾም ማለት ነው። ጾም በመጾም ሌላው በጾም ሕዝቅኤል አስራ ቀን ጡሞ ስድስት መቶ ሙታን አስነስቷል። ስድስት መቶ ሙሳን ይሄ በምንድነው? በጦም አሁን እሱ ከስጋዊ መቅሰፍት ብቻ ነው እያለ ያለው ግን የጦምን ስራ መገለጥ ስላለበት መነገር ስላለበት በዚያው እንድታውቁት ለማለት ነው። እንዲያውቀው ለእሱም እንዲታደርሱልኝ ለማለት ነው። ሌላው ኤልያስ ኤልያስ ሶስተኛ ነገስት ይላል 19 ላይ ማለት ሶስተኛ ነገስት 19 21 ሁለት 21 ማለት ነው። እሱ ላይ ስታነቡት ምን ታገኛላችሁ? ኤልያስ በጦም ወደ ህያዋን እንዳረገ ህያዋን የመንግስተ ሰማያት ምሳሌ ናት በዘመነ ብሉይ ገነትን ባትከፈት ህያዋን እነሄኖክ የኖሩባት የምን ምሳሌ ናት እሷ የገነት የመንግስተ ሰማያት ምሳሌ ናት እሱን ያደረገው ሄኖክ ወደዚያ ሊያድርግ የቻለው ስንት ቀን ጥሞ ነው አርባ ቀን ጥሞ ነው ሄኖክስ ሄኖክ ስድስት መቶ ዘመን ከምግብ ተከልክሎ ሌሎችንም እንዳለ ሆኖ ከምግብ ተከልክሎ ነው ብሔረ ህያዋን የገባው ይህ በምንድን ነው ብሔረ ህያዋን የምን ምሳሌ ነው የመንግስተ ሰማይ ምሳሌ ነው ወደ አሁንም ስንመጣ መድኃኒታችን ኢየሱስ ክርስቶስ ስለ ጦም አስቀምጦልናል። ማቴዎስ ምዕራፍ ስድስት መጀመሪያ ራሱ ጡሟል። ያው እንደምናውቀው ማቴዎስ አራት ቁጥር ሁለት ላይ ስትመለከቱት ስት እንደምናገኘው ነው መድኃኒታችን ኢየሱስ ክርስቶስ አርባ መዓልት አርባ ሌሊትን ጡሞ ጦምን ሰርቶልናል። እርሱ ጡሞ የሰራልንን ራሱ መድኃኒታችን ኢየሱስ ክርስቶስ የጦመውን ጦም ጡሞ ደግሞ ለእኛ የሰራልንን ጦም ጦም አያስፈልግም ማለት እንግዲህ ምንድነው ያለው ወንጌሉ? ወእንፍሬ የሆሙ ተአምር ወሙ። ካነጋገራቸው የተነሳ ሰዎችን ታውቋቸው አላችሁ። ካነጋገራቸው ማለት መቼም ክፉ ሰው ከተናገረ ደግ ነው ባነጋገሩ ይታወቃል። የእግዚአብሔር ሰው ነኝ ቢልም እግዚአብሔርን አምናለሁ ቢልም ብዙ ነገር ከላይ በታይ ቢልም ባነጋገሩ ከእግዚአብሔር የተለየ መሆኑ ይታወቃል ማለት ነው። እንደዚህ ነው ሰዎችን ሀሰተኞች ነቢያትን ባነጋገራቸው ታውቋቸው አላችሁና ተለዩዋቸው ብሏል። ማቴዎስ ምዕራፍ 7 ቁጥር 16 ላይ ማለት ነው እንጂ ስለ ጦም ግን መድኃኒታችን ኢየሱስ ክርስቶስ አሁንም በምዕራፍ ማቴዎስ ስድስት ምዕራፍ ስድስት ቁጥር አስራ ስድስት ላይ ይዘን ስናነብ እንዲህ ይለናል። ወሶበይ ትጸውሙ ይትኩኑ ከመደልዋል። አዎ በምትጾሙበት ጊዜ እንደ ግብዞች አትሁኑ ይላል። እንትን ነው የሚለው አዎ ወሶበይ ጸውሙ። እነዚህ ግብዞች ሰዎች በሚጦሙበት ጊዜ ይሁን ይሁን ይላሉ፣ እነሱ ማለት ነው። ይተኩኑ ከመደልዋል። በምትጦሙበት ጊዜ እንደመደልዋል፣ እንደ ግብዞች፣ አይሁድ ጻሃፍት ፈሪሳውያን ይጦማሉ። ሲጦሙ ይሁን ይሁን ይላሉ፣ ስሙልን ይላሉ፣ በሰው ዘንድ ያንጸባርቃሉ። ጦማና ለማለት ፊታቸውን ያጠወልጋሉ፣ ብዙ ነገር ያደርጋሉ። እንደነዚህ አትሁኑ ካለ በኋላ ወአንተ ሙይ ሶበተ ጻጉሙ ቀቡ ረሳኩ፣ እናንተ ግን በምትጦሙበት ጊዜ ፊታችሁን ተቀቡ። ፊታችሁን ታጠቡ፣ ራሳችሁን ወይም ጠጉራችሁን ተቀቡ ነው ያለው። ይህ ማለት ምን ማለት ነው? ፍቅር ይዛችሁ በፍቅር ሁናችሁ ጡሙ። ወጽቡ ገጸክሙ ከኃጢአት ንጹህ ሁናችሁ ጡሙ። ከጦማችሁ ጦም ለየምን የምን መስተስረያ ነው? የኃጢአት መስተስረያ ነው። ኃጢአታችሁ ከተስተሰረየ ደግሞ አንድ ሰው ኃጢአት ከሌለበት ንጹህ ከሆነ የማን ሰው ነው? የመንግሥተ ሰማያት ሰው ነው። ስለዚህ የመንግሥተ ሰማያት ሰው ማድረግ ለማድረግ የእግዚአብሔር ሰው ለመሆን የሚያበቃ ምንድን ነው? ቅድሚያ ጾም ነው፣ ጾም ነው። የእግዚአብሔር ሰው ካልሆነ አንድ ሰው መንግስት ስማት መግባት ይችላል እንዴ? ገነት መግባት ይችላል እንዴ? ጾም እንደፈለጉ እየበሉ እንደፈለጉ የፈለጉትን እያደረጉ፣ ይህ በጣም ስህተት። እንደው አሁን እንዲህ ያለ ሰው እግዚአብሔር፣ ለነገሩ ሐዋርያው ቅዱስ ጳውሎስ ሮሜ ምዕራፍ 16 ቁጥር 18 ላይ እንዲህ ሲል እናገኘዋለን እስመይት ቀነ ይው ለከርሶሙ ወአኮ ለእግዚአብሔር ይላል። አስቡት። ወዳም ሰዎች ይላል ለከርሳ፣ ለእግዚአብሔር ለኢየሱስ ክርስቶስ ያይደለ የሚገዙት ለሆዳቸው ብቻ ነው ይላል። ለሆዳቸው ብቻ ይገዛሉ፣ ለጌታችን ለኢየሱስ ክርስቶስ ግን አይገዙም ነው የሚለው። ስለዚህ አሁን እነዚህ ሰዎች የሰውዬ ሲናገር ከዚህ ጋር ያው እንግዲህ አለባበሱም እያያችሁት ነው እንደው በመንፈስ ቅዱስ የተዋጀ ሰው አካሉ ባይመስልም ልብሱን አለባበሱ ወደዚያ ነው ወሰደው። እነዚህ እንደ አባቶች እንደሚለብሱት እንደዚያ ነው አለባበሱ። አለባበሱ ግን ለማን እንደሆነ እየተገዛ ያለው ግን ለሆዱ ነው እየተገዛ ያለው፣ ለሆዱ ነው እየተገዛ ያለው። ለጌታችን ለኢየሱስ ክርስቶስ አይደለም። ለጌታችን ለኢየሱስ ክርስቶስ ማ ከተገዛ መድኃኒታችን ኢየሱስ ክርስቶስ የጦመውን ጦም ቅድሚያ መጦም ነው ያለበት። መድኃኒታችን ኢየሱስ ክርስቶስ ጦሞ የሰራልንን ጾም፣ ጾም የኃጢአት መስተሰሪያ እንደሆነ የመንግስተ ሰማያት መውረሻ እንደሆነ አስቀምጦ እንድን እርሱ ግን ምንድነው ያለው? ጦም አያስፈልግም፣ ጦም መንግስተ ሰማያት አስገባም። እንግዲህ አስቡት። መንግስተ ሰማያት ምንድን ያለው ሉቃስ ምዕራፍ አለላችሁ። ሉቃስ ላይ ስለዚህ ምዕራፍ 17 ቁጥር 21 ላይ እንዲህ የሚል ቃል እናገኛለን። ሐዋርያት መድኃኒታችን ኢየሱስ ክርስቶስ በጠየቁት ጊዜ ነያማ ኤከሌክ መንግስተ ሰማያት ወደ የትናት ብለው ጠይቀውታል። መንግስተ ሰማያት የት ነው ያለችው? እንዴት ያለ ምንስ ትመስላለች ብለው በጠየቁት ጊዜ መንግሥተ ሰማያትስ መንግሥተ እግዚአብሔርስ ይላል ነያ ማእከሌክሙ መንግሥተ ሰማያትስ ያለችው በመካከላችሁ ናት ብሏል። በመካከላችሁ በማንመካከል በእኔና በእናንተ መካከል ማለት፣ ይህ ማለት ምን ማለት ነው? ይህ ማለት በምትሰሩት ስራ ነው የምትወረሰው ማለት ነው። መንግስተ ሰማያት የምትወረሰው በምትሰሩት ስራ፣ ከጦማችሁ፣ ከጸለያችሁ፣ ከሰጣችሁ፣ ከመጸወታችሁ፣ ከሰገዳችሁ፣ ይህን ሁሉ ካደረጋችሁ መንግስተ ሰማያት ማለት እሷ ናት። መንግስተ ሰማያት የምትወረሰው በዚህ ነው ሲል ሲያስረዳ መድኃኒታችን ኢየሱስ ክርስቶስ መንግስተ ሰማያት በመካከላችሁ ነው ብሏል። ለዚህ ነው እኮ እነሱ በነገራችን ላይ ሃይማኖታቸውንም የማያውቁት ሃይማኖታቸው ምን እንደሆነ ሳይረዱ እንደፈለጋቸው ሌላ ሃይማኖት እንይዛልን የሚሉት ለዚህ እንዲመቻቸው ነው፣ ለመዝለሉ፣ ለመብላቱ፣ ለመጠጣቱ በቃ ወዘተ። ዝም ብሎ ስጋዊ ስጋ ለመኖር ሲፈልጉ ሃይማኖታቸውን ይክዳሉ። ይሄ ነው እንደው ስጋዊ ስጋ ለመኖር ሲፈልጉ ማለት ነው። ከዚያ በኋላ ተቆጣጣሪም የላቸው ህግም የላቸውም። እግዚአብሔርን መንፈስ ቅዱስ ተለይቷቸዋል። የፈለጉትን መናገር የፈለጉትን ማድረግ ነው የሚችሉት። ይብሉ ይጠጡ፣ ሀያ አራት ሰዓትም ቢሄዱ ቢጠጡ ከዚያ ያው፣ ምክንያቱም እንግዲህ ሥራው የዲያብሎስ ሥራ ስለሆነ 24 ሰዓት መብላት መጠጣት የእንስሳት ባህሪ ነው። እንስሳት ናቸው። ያውም እንስሳት ጊዜ ያላቸው፣ ሲጠጉም ደግሞ ያመሰኳሉ ወይንም ያመነዝሃሉ። እነሱም ጊዜያት አላቸው። ከነዚያ ያነሰ ሰው ማለት እንዲህ ብለው ጾም የለም ብሎ የሚናገር ሰው ከነዚያ ያነሰ ነው። ለነገሩ እንዲብል እንግዲኛ አይደንቀንም። ይመናል ተመልካቾች ሁላችሁም ክቡራን ማለት ነው። ማቴዎስ ምዕራፍ 24 ቁጥር አስራ አንድ ላይ አንቡት እንዲህ ይላል ወብዙሃን ነቢያተ ሐሰት ወብዙሃን ይመጹ በስሜ ይላል። ነቢያተ ሐሰት የሐሰት ነቢያቶች በስሜ ይመጣሉ። ወያሰቱ ወሙ ለብዙኃን ብዙዎችንም ያስቷቸዋል ይላል። እንዲህ እያሉ ነው የሚያስቷቸው ለምን? ከርሶሙ አምላኮም የተባላቸው ወይም ትቀኔው ለከርሶሙ ለወዳቸው ብቻ ይገዛሉ ብሎ ሐዋርያዊ ጳውሎስ እንደተናገረ፣ አሁን እንደጠቀስኩላችሁ ለወዳችሁ ብቻ ስለሚመቻችሁ ተመቻችቶላችሁ ስለምትኖሩ መወደኛ ሃይማኖት እያሉ ብዙዎችን ያስቷቸዋል ይላል። ምክንያቱም መጦም የለም መስገድ የለም አንድ የክርስቶስ ጥሞልናል ነው የነሱ ስራ። ይህ እንግዲህ ማድረግ ያቃተው ሰው የሚሰራው እንደዚህ ነው። መጦም ሲያቅታቸው ክርስቶስ አድርጎልናልና ወደ እኛኑ ቶሎ እያሉ ሰዎችን ያስታሉ። ብዙዎችን ከእነዚያ ግን ደጋጎቹን የተመረጡትን ግን ማሳት አይቻላቸውም ብሏል። ስለዚህ የበቁትን በእግዚአብሔር በመንፈስ ቅዱስ የተዋጁትን፣ መንፈስ ቅዱስ ያደረባቸውን፣ የሚጾሙትን፣ የሚጸልዩትን፣ የሚሰግዱትን፣ የሚመጸውቱን እነሱን ግን ማሳት አይቻላቸውም ብሏል። ስለዚህ ይህ ሰው ከእግዚአብሔር መንፈስ ቅዱስ የተለየው ስለሆነ የዘግች መርምር ያለው አላገኘውም እያለ ብዙ ሰዎችን እያሳተ ነው። ሁላችሁም ከዚህ እንዲትጠነቀቁና እንዲጠበቁ ነው በእግዚአብሔር ስም ጠይቀው ወስራት ለእግዚአብሔር የቋየን ነው ምለው